ፊታችሁን ጽድት ጥርት የሚያደርግላችሁ በውድ ዋጋ የሚሸጠው እንዲሁም ደግሞ ቤት ውስጥ ግን በቀላል መንገድ መስራት እንችላለን እና ይህንን ማስክ ሰርታችሁ ተጠቀሙት። ፊት ጽድት ነው የሚያደርገው፣ ፊት ያጠራል እና በተለይ ፊታችሁ በሙቀት ለተጎዳ ሙቀት ላይ ላላችሁ። እኛ ጋር እንኳን በጣም ብርድ ነው። ሰላም ቤተሰብ እንዴት ናችሁ? ሰላም ናቸው ወይ? እኔ በጣም ደናነኝ፣ እግዚአብሔር ይመስገን። እውነት ይህንን የፊት ክሬም ማስክ ያው ክሬም ሳይሆን ማስክ ነው እና ለመጀመሪያ ጊዜ እንደ እዚህ አርጌ ስጠቀመው ለመጀመሪያ ጊዜ ነው እና ነገር ግን ከተለያየ ነገር በፊት ተጠቅሜ ያለው። እዚ ጋ በመጀመሪያ ደረጃ ተልባ ሁለት ማንኪያ ተልባ ነው ወሰድኩት። የካሜራ በዛኛው ስልክ ቀርጬ ወደዚኛው ሽር አርጌው ነገር ግን ሴቭ አሉን አለኝና፣ ለማንኛውም ሁለት ማንኪያ ተልባ አጥቤ ሁለት ማንኪያ ሁለት ሾርባ ማንኪያ ሳታበዙ፣ ጄል ካላችሁ ጄል መጠቀም ትችላላችሁ። ነገር ግን ጄል ከሌላችሁ ደግሞ እኔ ጄል ነበረኝ፣ ግን ለእናንተ ብዬ በተልባ እንደዚህ መስራት ይቻላል እና የተጠቀምኩት ሁለት ማንኪያ ተልባ አጥቤ በዚህ መንገድ ቀቅየዋለውና እንትን እስከሚወጣለት ድረስ ጄሉ እስከሚወጣለት ጄሉ የራሱ የቻለ ጄል አለውና የተልባውን ጄል እስከሚወጣ ድረስ ውፍር ማድረግም ትችላላችሁ። ዋናው ነገር የምታጠሉበትን ነገር ካላችሁ ነጠላ ካለ ወዲያውኑ በሱ ማጥለል ይቻላል። ተልባ ብዙ ጥቅሞች አሉት ለፊታችን ለጽዳት፣ ጥርት ላለፊት እንዲሁም ደግሞ ለተሸበሸበ ቆዳ ራሱ እንዴት ቁጥጥር እንደሚያደርግ ብዙዎች የመሰከሩለት እንዲሁም ደግሞ ኮላጅን በሚባል ብዙዎች በውድ ዋጋ የሚገዙት ነውና ሀሳቤ ወደ ሌላ ሄዳ ወደ ልጅ ሄዶ ነው ሀሳቤ። ከዛ በኋላ ተልባውን በዚህ መንገድ እንትን ካልኩ በኋላ እዚህ ጋር የተጠቀምኩት ፐርስሊ ነው። ፐርስሊ እና ለመጀመሪያ ጊዜ ሚሄንኛው ተጠቀምኩት ያልኳችሁ ፐርስሊ ከዚህ በፊት ለጸጉር ሰርቼበት ነበር እና ለፊቴ ግን እንደዚህ ጥቅም ያለው አልመሰለኝም ነበር። ብዙዎች ደግሞ የመሰከሩለት ነው። እንዲሁም ደግሞ ሰርች አድርጋችሁ ማየት ትችላላችሁ። ፐርስሊ ግን በኢትዮጵያ ምን እንደሚባል ስሙ አላቅም እና ፐርስሊ እኔ ተጠቀምኩት በትንሹ ነው የተጠቀምኩ ያልኩት ነገር ግን ከለሩ እንደዚህ ውብ የሆነ ከለር እንዲሁም ደግሞ አረንጓዴ ከለር እንዲሰጣችሁ ፐርስሊ በብዛት መጠቀም አለባችሁ። እኔ ትንሽዬ ነው የተጠቀምኩት፣ እንዳያችሁት በዚህ መንገድ ፐርስሊውን በደንብ መታጠብ አለበት። ማንኛውም ነገር ለፊታቸው የምናደርጋቸው ነገሮች በደንብ መታጠብ አለባቸው እና ቪታሚን ሲ አለበት፣ ቪታሚን ሲ አለው ጥቅም፣ ብዙ ጥቅሞች አሉት እንዳሉት ብዙዎች ያብራራሉ እና እኔ ደግሞ እስቲ ይህንን ፐርስሊ ለምን አልጠቀመውም ብዬ ዛሬ የምር እውነትም እንደተወራለትም በጣም ነው ወደድኩት። እናንተም ተወዱታላችሁ ብዬ ተስፋ አደርጋለሁ። ሞክሩት ፊታችሁ ደግሞ ያው ከፊታችሁ ከማድረጋችሁ በፊት ደግሞ በእጃችሁ ላይ ብትሞክሩት የበለጠ አሪፍ ነው። የተጠቀምኩት ግማሽ ኩባያ ውሃ ተጠቅሜ ለአምስት ደቂቃ ያክል እሳት ላይ ታቆዩታላችሁ። አምስት ደቂቃ ስላችሁ ያው የኔ እሳት ብዙ ምንትን አይደለምና እዚህ ጋ ግን ተሸውጅ ያለውና እዚህ ላይ ፈጨውት ቢያንስ መፍጫ ካላችሁ ትንሽ ስለሆነ በሆነ እነስ ባለ እቃ ላይ ብትፈጩት በጣም አሪፍ ነው። ወዲያውኑ ይፈጭላቸዋል። እዚህ ጋር እኔ በድስት ፈጨውትና ለምን በመፍጫ እንትን እላለሁ ብዬ ያው ስንፍና ነበር በጊዜውና ለማንኛውም ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ቻናሌ ደግሞ ምን እንደሆነ ባላቅም ሰሞኑ ግን ሼር ላይክ አድርጉልኝ። እስኪ ሼር ላይክ እያደረጋችሁ አበረታቱኝ። ምን ችግር አለበት? አይከፈልበትም፣ እና አንዳችን ለአንዳችን ብንደጋገፍ ማለት ነው ለሌሎች ብቻ እንትና ምን አንበል ተው፣ እኛንም አበረታትን እንጂ። ለማንኛውም ምርጥ ምርጥ ኮመንት ለምትጽፍልኝ አመሰግናለሁ። ከዛ ፐርስሊዩም በዚህ መንገድ እንደዚህ ፈጭቼ ከፈጨው በኋላ የምታዩት ይሆናል እና ድቅቅ ማድረግም ትችላላችሁ። ድቅቅ ባረገው ኑሮ ሆኔ ከለሩ እንትን ግምቅ ያለ ይሄ አረንጓዴ ከለር ይሰጠኝ ነበር። እዚህ ጋር ግን እኔ በደንብ አልፈጨሁትም እና እንዲሁም ደግሞ ትንሽ በዛ አደረግኩት መሰለኝ። ከዛ በዚህ መንገድ አጠለልኩት። አጥለላችሁ ውሃውን ብቻ ነው የምታወጡት። ልክ እንደ ኪያር ውሃ ነው የሚሰጣችሁ። ኪያር ወይም ደግሞ ኮኮንበር ማለት ነው። ከዚህ የተጠቀምኩት የሩዝ ዱቄት ነው የተጠቀምኩት። እናንተ የበቆሎ ዱቄት ካላችሁ እሱ መጠቀም ትችላላችሁ። የሩዝ ዱቄት የእኔ ደንበኛ ነው እና የሩዝ ዱቄት እየተጠቀምኩበት ምክንያት አንደኛ እንዲወፍርልኝ ስለፈለኩ ነው። ማስኩ ወፍር ብሎልኝ ከዛ ከሰውነታችሁም ጭምር ይሆናችኋል እና በዚ አጋጣሚ ኔም ማስክ የሰራውት ትናንት ነበር የተጠቀምኩ ግን ዛሬ ነው እውነት ለመናገር ስትጠቀሙት ጭምድድ ነው የሚያደርጋችሁና ስትታጠቡት ደግሞ እንዴት ፊታችሁ ፏ እንደሚል ማለት ነው። ከዛ በኋላ እዚ ጋር እሳት ላይ አሁንም ለአምስት ደቂቃ እሳት ላይ ታደርጉታላችሁ ለአምስት ደቂቃ እስከሚወፍር ድረስ በተቻለ እንደ አቅም ቪዲዮውን እጥር ምጥን ለማድረግ እንዳይረዝምባችሁ ለማድረግ ሞክር ያለውኝ እና ከዛ በኋላ እዚህ ጋር ለአምስት ደቂቃ ያክል እጃችሁ ማረፍ የለበትም፣ መጓጓል የለበትም። ምክንያቱም ክሬም እንዲሰጣችሁ ማለት ነው፣ ክሬሙ እንዲወጣላችሁ። ክሬሙ በዚህ መንገድ ነው። የሆነ አረንጓዴ ቢሆንልኝ በጣም ነበር ደስ የሚለኝ። እንደነገርኳችሁ ግን ቅጠሉን በደንብ ብፈጨው ኑሮ የበለጠ አረንጓዴ ከለር ይሰጠኝ ነበር ማለት ነው። እና ይህንን ከለር ግን ደስ የሚል ከለር ነው። ከዛ ቅድም። የሰራውት ቅድም እንትን ያልኩት ተልባ ተልባውን በዚህ በጨርቅ አጥልዬ አወጣውኝ በምንድ ነው በነጠላ። ይህንን ነጠላ በነገራችን ሙልጭ አድርጎ ወዲያውኑ ነው የተልባውን ውሃ የሚያወጣላችሁ። ምንም አክል እንኳን ቢወፍር ማለት ነው። ይሄውን በማጥለያ በሞክረው መቼም ቢሆን አይወጣልኝም እና ግን ነጠላ ካላችሁ ትንሽ ይሄ ነጠላ ካላችሁ እሱን እያጠባችሁ ሁሌ እየተጠቅ ስትጠቀሙበት ከተጠቀማችሁ በኋላ አጥባችሁ አስቀምጡት ስለሚጠቅማችሁ ዋና ነው። እዚህ ጋር ተደፍቶብኝ ነበር። እንግዲህ ከዛ በኋላ እንደዚህ ጭምቅ አድርጌ የተልባውን ጄል ካወጣውኝ በኋላ አሁን ቅድም የሰራውት ክሬም እዛው ላይ ጨምረዋለው። በደንብ ትመቱታላችሁ በደንብ ማለት ነው። ነገር ግን በማሽኑም መፍጨት ይቻላል። በማሽን ራሱ በደንብ ማስመታት ማስነካት ይቻላል። ነገር ግን ምንድን ነው ያው ግዴታ ሁሉም ቤት ማሽን አለ ማለት አይደለም። በእጃችንም ማድረግ የምንችለው ነው ማለት ነው። እዚጋ፣ ከዛ በሹኪያ በደንብ አዋህድኩት። ምርጥ ክሬም ነው የሰጠኝ ክሬም የመሰለን ማለት ነው ማስክ ማለት ነው ያው እንደ ክሬም መጠቀም ማንችለው አንደኛ፣ ፊታችሁ ከተቀባችሁ በኋላ ጭምድድ ያደርጋችኋልና ስለዚህ ማስክ ነው እንጂ መሆን ያለበት ክሬም አይደለም። ከተቀብ ቢያንስ ከ ከሰላሳ ደቂቃ በኋላ ትታጠቡታላቸው። እዚህ ጋር እንግዲህ እኔም በትንሽ እቃ ገልብጬ ከዛ በኋላ እንደዚህ ፊቴን ታጥቤ፣ ፊታችሁን መታጠብ አለባችሁ። በሳሙና ሙልጭ አድርጌ ታጥቤዋለሁኝ። ፊቴ ላይ ምንም ቆሻሻ ነገር መኖር የለበትም። በዚህ አጋጣሚ ፊታችንም ሆነ እጃችን በደንብ ራሱ ብንታጠብ ጀርም አይታጣም እና እኔ ራሱ ግርም ነው ያለኝ በቀደም ስሰማ እንደዚህ እና ጀርሞች እንደሚታዩ እና፣ ለማንኛውም ፊታችን በደንብ መታጠብ አለብን። በደንብ ከታጠብን በኋላ እንደዚህ እየተቀባን በደንብ መሳጅ ማድረጋችሁን እንዳትረሱ። ምክንያቱም ውስጥ ላይ እነዚህ ጥቅሞች እኮ እነዚህ ጥቅሞች ውስጥ ዘልቆ እንዲገባ ይረዳናል እና ፊታችሁን በደንብ መሳጅ በምታደርጉበት ሰዓት ጥልቅ ብሎ ይገባል ማለት ነው እና አንገታችሁ ሳይቀር ሰውነቶቹ እና ለሰውነቴም ጭምር ነው የሰራሁት እኔ ከዛ በኋላ ቢያንስ ለሰውነቴ ራሱ እንደዚህ ካደረግኩ ቢያንስ ከአስር ደቂቃ በኋላ መታጠብ ትችላላችሁ እና ፊቴ እንደዚህ በደንብ ነው የተቀባሁት። ስቀባው ራሱ ያለው እንትን በጣም ነው እንትን የሚለውና እንዲሁም ትንሽዬ ወዲያውኑ ከቆየ ይያያዛል እጃችሁ ማለት ነው፣ ይያያዛል። ደስ የሚል ስሜት አለው። ፊታችሁ ራሱ በቃ ፊታችሁ እንዴት ምጥጥ እንደሚያደርገው እንትኑ ማስኩና ምጥጥ ነው የሚያደርገው። ከዛ በኋላ ግን እናንተ ከቆያችሁ በኋላ ቢያንስ ከሰላሳ ደቂቃ ወይም ደግሞ ከአስር ደቂቃ አስራ አምስት ደቂቃ እንደ ሰዓታችሁ መታጠብ ትችላላችሁ። ታጥባችሁ ያላችሁን ቅባት መቀባት ትችላላችሁ። ለፊታችሁ ለማንኛውም የፊት ቅባት ሰራላችኋለሁ፣ ሰራለሁ። እኔ ራሱ የለኝም እና በሌላ ቪዲዮ እንገናኛለን፣ እንደ እግዚአብሔር ፍቃድ። ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ በዚህ አጋጣሚ፣ እኔ ራሱ እያንቀጠቀጠኝ ነው ይህን ሪከርድ ሳደርግ እና በጣም ብርድ ነው እኛ ጋር። በስመ አብ! ብርዱ በቃ በሌላ ቪዲዮ እንገናኛለን። መልካም ይሆንላችሁ ባይ ባይ። መልካም ጊዜ ይሆንላችሁ።